ሰላም ጤና ይስጥልኝ። እንደምናላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ዛሬ ደግሞ ከእግር ኳሱ ወጣ ብዬ ወደ አትሌቲክሱ መንደር ጎራ በማለት ሀገራችን በተለያየ ውድድሮች ማለት ይቻላል በዓለም አቀፍ መድረክ ከፍ አድርጎ እንድትታይ ማድረግ የቻለውን አትሌት ኃይሌ ገብረስላሴን ላስቃኛችሁ ወደድኩ። አብራችሁን ቆዩ። ኃይሌ ገብረስላሴ እንደ አውሮፓውያን አቆጣጠር ማዚያ 18 ቀን 1973 ዓ.ም እንደተወለደ ይነገራል። ኃይሌ የረጅም ርቀት የአትሌቲክስ ሯጭ እንደነበርም አይዘነጋም። አሁን ደግሞ የተዋጣለት ነጋዴ ባለሀብት በመሆንም ይታወቃል። ኃይሌ ሁለት የኦሎምፒክ ውድድሮችን ተሳትፎ በአስር ሺህ ሜትር ሩጫ ሁለት የኦሎምፒክ የወርቅ ሜዳሊያዎችን እና አራት የዓለም ሻምፒዮናን ማሸነፍ የቻለ ድንቅ አትሌት ነበር። ኃይሌ በበርሊን ማራቶን አራት ጊዜ በተከታታይ እያሸነፈ ሲሆን፣ በዱባይ ማራቶን ሶስት ተከታታይ ድሎችን ማስመዝገብ ችሏል። በቤት ውስጥ አራት የዓለም ዋንጫዎችን አግኝቶ የሁለት ሺ አንድ የዓለም ግማሽ ማራቶንም ሻምፒዮን መሆን የቻለ አትሌት ነው። ኃይሌ ገብረስላሴ ከ1500 ሜትር ርቀት እስከ ማራቶን ድረስ ባሉት ርቀቶችም መወዳደር ችሏል። በዚህም መሰረት በቤት ውስጥ፣ በጎዳና ላይ እና በአገር አቋራጭ ሩጫዎች ተወዳድሮ ማሸነፍ ችሏል። ከ800 ሜትር እስከ ማራቶን 61 የኢትዮጵያ ብሔራዊ ሪከርዶችን በመስበር 27 የዓለም ሪከርዶችንም ማስመዝገቡ አይዘነጋም። በዚህም ድልው በታሪክ መዝገብ ላይ ከተላላቅ የረጅም ርቀት ሯቾች አንዱ ነው ተብሎም መመዝገብ ችሏል። ኃይሌ በ2008 ዓ.ም በበርሊን በተደረገው የማራቶን ውድድር 2 ሰዓት ከ03 ደቂቃ ከ59 ሰከንድ በመግባት የራሱን ክብረ ወሰን በ27 ሰከንዶች በማሻሻል ጭምር ማሸነፉ የሚዘነጋ አልነበረም። ይህም ክብረ ወሰን ለሶስት ዓመታት ያህል ሳይሻሻል መቆየቱ አይዘነጋም። ኃይሌ እንደ አውሮፓውያን አቆጣጠር ከ2008 ዓ.ም ጀምሮ በ10 ሺህ ሜትር በአዋቂዎች የእድሜ ምድብ የዓለም ክብረ ወሰንን በማሻሻልም የተዋጣለት አትሌት መሆን ችሎ ነበር። በትራክና በጎዳና ሩጫ ውድድር ባደረጋቸው የተለያዩ ድሎች ምክንያት ብዙዎች የረጅም ርቀት ሩጫ ንጉስ ብለው ይጠሩታል። ኃይሌ እንደ አውሮፓውያን አቆጣጠር በ2011 ዓ.ም ተመረተ በኒው አፍሪካን ከመቶ ከፍተኛ ተጽዕኖ ፈጣሪ አፍሪካውያን መካከልም አንዱ ሆኖ መመዝገብቹ አይዘነጋም። ኃይሌ ገብረ ስላሴ የኦሜድላ ክለብ አትሌት እንደነበርም የሚታወስ ነው። አትሌቱ በሩጫ ዘመኑ 224 ኢንተርናሽናል ውድድሮችን አድርጎ አድርጎ ሩጫውን እንዳቆመም ይዘነጋም። ኃይሊ በተደጋጋሚ ብዙ የሮጠባቸውን ርቀቶችን ስንመለከት በ5000 ሜትር 40 ጊዜ፣ በ3000 ሜትር 38 ጊዜ፣ በ10000 ሜትር 28 ጊዜ፣ 2000 ሜትር 18 ጊዜ፣ ግማሽ ማራቶንን 18 ጊዜ፣ 10 ኪሎ ሜትር 15 ጊዜ፣ ማራቶንን 15 ጊዜ፣ 1500 ሜትርን 12 ጊዜ መሮጥ የቻለ ድንቅ አትሌት ነበር። ሰላሳ ጊዜ ሀገሩን ኢትዮጵያን በመወከልም መወዳደር የቻለን ድንቅ አትሌት ነው። አንድ አትሌት በሩጫ ዘመኑ ሊያሳካቸው የሚገቡትን አንድም ሳይቀር ገና በወጣትነት ዘመኑ እየደጋገመ እያስመሰከረ ታሪክ ከመስራት አልፎ የእነሱ ትንቃሬ ለብዙ አትሌቶች አርዓያ፣ ተምሳሌትም መሆን የቻለን ድንቅ አትሌት ነበር። በሀገር ውክልና ውድድር ማለትም በኦሎምፒክ፣ በዓለም አትሌቲክስ ሻምፒዮና፣ በቤት ውስጥ ሻምፒዮና፣ በወጣቶች ሻምፒዮና፣ በአገር አቋራጭ ውድድሮች፣ በዓለም ግማሽ ማራቶን ሻምፒዮና እንዲሁም በአፍሪካ ሻምፒዮና በጠቅላላ 14 ወርቅ፣ አራት ብር፣ አራት ናስን በጥቅልሉ 22 ሜዳሊያዎችን ለሀገሩ በማስገኘትም ታሪክ መስራት የቻለ ድንቅ አትሌት መሆን ችሎ ነበር። በኢትዮጵያ የኦሎምፒክ ታሪክ ማለትም ኢትዮጵያ በኦሎምፒክ መሳተፍ ከጀመረችበት ዘመን እንደ አውሮፓውያን አቆጣጠር ከ1956 እስከ 2025 ድረስ በተካሄደው የኦሎምፒኮች ወርቅ ሁለት ወርቅ በማስገኘት ከአበበ ቢቀላ ጋር እኩል ታሪክ ያለው አትሌት መሆን ችሏል። ሃይሌ በሁለቱ ወርቆች በኦሎምፒክ ታሪክ ብዙ ሜዳሊያ ለሀገሩ በማስገኘት ከአበበ ቢቀላ ጋር እኩል ስድስተኛ ደረጃ ላይ የሚገኝ ድንቅ አትሌት ነው አትሌቱ በሮጦባቸው ርቀቶች የምንግዜም የዓለማችን ፈጣን ሰዓቶችን በውስጥ ያለው ደረጃን ስንመለከት በ10000 ሜትር ሶስተኛ ደረጃ፣ በ5000 አምስተኛ ደረጃ፣ በ3000 ሰባተኛ ደረጃ፣ በ10 ኪሎ ሜትር 28ኛ ደረጃ፣ በማራቶን 39ኛ ደረጃ፣ በግማሽ ማራቶን 47ኛ፣ በ2000 ሜትር 61ኛ፣ በ1 ማይል 2200ኛ፣ በ1500 ሜትር 280ኛ ደረጃ ላይ የሚገኝ አትሌት ነው። በቤት ውስጥ ውድድሮች ደግሞ ያለውን ደረጃ ስንመለከት በ2000 ሜትር ሦስተኛ ሜትር ደረጃ ደረጃ በ5000 ሜትር ሦስተኛ ደረጃ በ1500 ሜትር ስድስተኛ ደረጃ በ3000 ሜትር 8 ስምንተኛ ደረጃ ላይ የሚገኝ ድንቅ አትሌት መሆኑንም በተግባር ያስመሰከረም አትሌት እንደነበር አይዘነጋም። አትሌት ኃይሌ ገብረስላሴ በአሁኑ ሰዓትም በተለያዩ ክልሎች ሆቴሎችንና ሪዞርቶችን በመገንባት ሌሎች አትሌቶች ተምሳሌት እንዲሁም ደግሞ ለሀገራችን ለስርዓት ወጣቶች ደግሞ በርካታ የስራ እድሎችን በመፍጠር የተሻለ ስራ እየሰራ የሚገኝ ድንቅ አትሌት መሆኑንም በስራም እያሳየ የሚገኝ ለሌሎች ተምሳሌት የሆነ አትሌት ነው።